አሰላሙ አለይኩም ወረህመቱላ በርካቱ እንዴት ናችሁ? ውድ የቲክቶክ ቤተሰቦች ሰላም ናቸው ካለ ሁኔታ ደህና ነኝ አልሐምዱሊላህ። ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ደግሞ ወደ ወግዲ የሚሄድ 136 ሺህ 890 ብር በወሰደ ሙሉ የቤት ዕቃ እንደሚታዩ አወጣጦች አለሆኝ እያእያንዳንዳቸው እንደተለመደው ከነዋጋቸው በዝርዝር ይመስረዳችሁ ይሆናል። አብራችሁ የቆዩ ቪዲዮችንን ላይክ ሼር አድርጉ እና አብራችሁ ይቆዩ። እዚህ ጋር በርሜል አለ 400 ሊትር ዋጋ 3000 ብር። እዙሁ ከዳር ልጀምርላችሁ ትራስ ልብስ አለ በመጅስ ጨርቁ በርሳሲ ከለር ወይም ሲሊቨር ከለር ቆንጆ ትራስ ልብስ 480 ሂሳብ። 10 የትራስ ልብስ አለ በ300 ብር ሂሳብ። ደግሞ የትራስ ልብስ የቤቢ ልብስ ማለት ነው ከነ ትራስ ልብሷ ስትሆን ደግሞ ከነትራሷ ከነትራስ ልብሷ ስትሆን 450 ብር አራት የቤቢ ልብስ አላት እና የፍራሽ በዙሩ ጨርቅ በ500 የፍራሽ ልብስ አላት ማለት ነው እና ልብስ እና አራት ቤቢ የፍራሽ ልብስ ማለት ነው። እዚህ ጋር መጋረጃ ነው ያለ መጋረጃ ቆንጆ ነው ቆንጆ ካለር አለች ያለው። ለእሱ ተመሳሳውን ማለት ራሱ ነው። እንደዚህ ሲሰቀል ነው በነገራችን ላይ መጋረጃ የሚያምረው በ4300 ሂሳብ። ይሄ ከአንድ በኩል ነው። ሁለት በአንድ በአንድ ከፌደራል ሆኖ ነው የሚሰቀለው። እንደምታዩት ሁለት መጋረጃ አለ ማለት ነው። ከሚሰሩት እነዚህ በጣም ይሻላሉ። አጋቸውም አሪፍ ነው። 4300 ብር ሁለቱ በአንድ ሲሰቀል በር ላይ በጣም ያምራል። እና እዚህ ጋር የልብስ ባስኬት አላት 650 ብር። ሌላ ብርድ ልብስ ነው ያላት 9.5 ኪሎዋ ቆንጆ ከለር ቆሻሻ ከምችለው መርጬላታለሁኝ። የምታየውትን ቆንጆ ብርድ ልብስ በ4000 ብር ይሰባላት። እዚህ ጋር ደግሞ ኮምፎርት አለች። እቺ ኮምፎርት ለመጀመሪያ ጊዜ ነው ገና ተሰራ። እኔም ሳያት በጣም ደስ የምትል ዋጋውም ደግሞ በጣም አሪፍ። ሁለት የትራስ ልብስና የአልጋ ልብስ አላት። የትራስ ልብሶቹ እነዚህን ይመስላሉ። ውስጣቸውም እነዚህ ማለት ነው። ዋጋ 2500 ብር ነው የገዛሁላት እነዚህ እንትማ ኮምፎርቷም ይችላል ትመስላለች። ስትዘረጋ ከውስጧን አንድ እዚህ ማለት ነው። ዋጋ 2500 ብር ኮምፎርት አላት ማለት ነው።

የመያዣ 200 ብር ድስቱ 19000 ብር ማለት ነው። እዚ ጋለ ወሎ የሚሆን ጭንፋ ባለ 700 ብር አድርጊላታለሁ። እሺ፣ ወደ እቃዋ ስንመጣ፣ ወደዚህኛው እዚ ጋ የእንጀራ ቁርጥ መጨመሪያ 450። ይሄንን በአንድ ሺህ ብር ሂሳብ እዚህ ጋር ፌርሙስ ሳህን ያላት በዚሁ በራሱ ተለር ነው ዋጋ 6500 መቶ ግራም የቡና መፍጫ አለቻት ዋጋ 3500። እዚህ ጋር ደረጃ 5 ሊትር አለቻት ዋጋ 700። የሽንኩርት መፍጫ 3500 5 ሊትር ነው። እሺ እዚህ ጋር ፌርሙስ ሴት አላት። ፌርሙስ ሴቷ ሌት ነው፣ ካለር ነው። ዋጋ 5500 ነው ፌርሙሷ በዚች ከለር ላይ ያደረኩላት በጣም የምታማር እሺ። እዚህ ጋ ጆክ አላት ዋጋ 950 ብር። አንድ ደርዘን ሻሂ ውሻለቻት ዋጋ 1000 ብር። የውሃ ብርጭቆ አምስት መዓዘን እና አንድ ደርዘን አላት 1250 ብር። እዚጋ ኢታል ብረት ድስት ካላት አምስት ሲሪው ዋጋ 4500 ብር። እዚ ጋር አና ቱጊ በ775 በትልቁ ነው ያላት፣ ዋጋ 6500 ብር። እዚ ጋር ፓርቲሽን አለቻት፣ ፓርቲሽን 1500 ብር። ማይኮዎቿን ለማመሳሰል ሞክር ያለሁኝ በዚ ጋ የቆሎሰህና አንድ ደርዘና አላት 600 ብር 12ቱ። በዚ ጋ የቆሎሰሃና አላት 1800 ብር 12ቱ። ሰርቪስም እንደዚህ አለ፣ ዋጋ 1000 ብር። ሰርቪስ የውሃ ኮምፕሌት አላት። የውሃ ኮምፕሌቷ ለየት ተብላ መጥታለች። የውሃ ኮምፕሌት 2500 ብር። እዚህ ጋር ያላት ትሪ አራት ተደራራቢ 1800 ብር። ሌላ የሽንኩርት መክተፊያ አላት፣ 950 ብር። ሽንኩርት መክተፊያ ዋጋ ጨምሮ ነው። እዚህ ጋር ስቶቭ ሳች አላት ሁለት ምድጃዋ ዋጋ 3600 ብር። እዚህ ጋር መንቆክ ድስት በሶስት ሴሪ ዋለቻት እንደምታዩዋት ሶስቷ ዋጋ 9000 ብር ማለት ነች። እሺ ወደዚህ ስንመጣ የሳሩ ሱፍራ አላት 1 ሜትር በ1 ሜትር 1800 ብር እዚህ ጋ ሲኒዋ በሚታዩት ላይ ያደረኩላት ረከቦት ወርቃማ ስለሆነ 3400 ብር አራት መቶ ብር ረከቦቷ የምታዩት ባለ ጅምላዊቱ ነው በሚሰራው በዚ ማማሰያ አለቻት 350 ብር። እዚህ ጋር የካሮት መፈቅፈቂያ አላት 250 ብር። የሻሂ ማጥለያ፣ የካሮት መፈቅፈቂያ ሁለቱ መቶ ብር። ገና ማንኪያ እንድደርዘን ሹኪያ እንድደርዘን የቡና ማንኪያ እንድደርዘን ሁሉንም 750 ብር። የቡና ማቆያ 250 ብር። ሁለት ጭልፋ አላት 300 600 እና ቢላዋ አላት ትልቅ፣ ትንሽ፣ መካከለኛ ሶስቱንም አምስት መቶ ብር የቃማን ጠፍጠፍ ያላት የቃማን ጠፍጠፍ ሁለት መቶ ብር ማለት ነው። እዚህ ጋር እንደምታዩት አስር ትራስ በሶስት መቶ ሂሳብ ፍራሾቹ ደግሞ ሁለት ሺ ሶስት መቶ ሁለት ሺ ሶስት መቶ ሶስት ፍራሽ አላት እና እቃዎቿ ሙሉ እንዳሉ እነዚህን ይመስላሉ። እንግዲህ በሰላም የምትጠቀሚበት ያድርግሽ። በእኛ ላይ ስላዘሽ እናመሰግናለን። እናንተም አብራችሁ ስለቆያችሁ አመሰግናለሁ። ቻው።